አስራት ማውጣት የእግዚአብሔር ቤተሰቦች። የቆሮንቶስ ሰዎች አስራት የሚያወጡት ቆሮንቶስ ላለው ቤተክርስቲያን ሳይሆን እያዋጡ ኢየሩሳሌም ነበር የሚልኩት። ኢየሩሳሌም ያለው ቤተክርስቲያን ችግር ውስጥ ስለነበረ ለዚያ ይልኩ ነበረ። አይሁድ ስለሚበዙ እዚያ ያመኑ ምዕመናን ጥቂት ስለሆነ እዚያ ያለችው ቤተክርስቲያን እንዳትቸገር ከቆሮንቶስ ግሪክ ማለት ነው፣ አስራት ወጥቶ ወዴት ይላካል? ኢየሩሳሌም ይላክ ነበረ። አስራት ማውጣት ማለት መንፈሳዊ ንግድ መነገድ ማለት ነው። መንፈሳዊ ንግድ መነገድ። ንግድ ማለት ምን ማለት ነው? አሁን አንድ ሰው ለምሳሌ ጭራ የሚሰራ ሰው ቢኖር ይችን ጭራ፣ ለዚች ጭራ ያወጣው ወጭ መቶ ብር ቢሆን አምስት መቶ ብር ሲሸጣት ምን ይሆናል? ንግድ ይሆናል ማለት ነው። እግዚአብሔር ከአስር ብር አንድ ብር ስጡኛ አስራት ሲል ምን ማለቱ መሰላችሁ? ዘጠኙን ልባርክላችሁ ማለት ነው። ለዘጠኙ ዘበኛ ልሆንላችሁ ማለት ነው። የለም የለም አንዷን አናቀምስም ማለት አስሩን ሁሉ አባክንልን ማለት ነው ንግድ ማለት ይሄ ነው እኔ ለአንተ አንድ ሰጥሃለሁ አንተ ዘጠኙን ባርከ ስጠኝ ማለት ነው ጸሎትም ንግድ ነው ጸሎትም ንግድ ነው ለምንመስላችሁ ከሀያ አራቱ ሰዓት አንድ ሰዓት ሁለት ሰዓት ለእግዚአብሔር በቀን ለጸሎት ስትሰጠው አንድ ሰዓት ስትሰጡት ሀያ ሦስቱን ባርከ ስጠኝ ማለት እኔ አንድ ሰጥሃለሁ ለአንተ እንዲሁ እናንተ ሀያ አራት ለሰጥ አምላክ አንድ አይሰጠው እኔ ለአንተ ዳዊት እየደገምኩ አንድ እሰጥሃለሁ፣ አንተ ሀያ ሦስቱን ባርክልኝ ይባላል። ሀያ ሦስቱን ባርኮ ይሰጣል። አንድ ሰዓት እኔ ሳልጸልይ ነው የምውል አልፈልግም ሲል ደግሞ ሀያ ሦስቱን ደግሞ ቀኑን ሙሉ ሲባክን ይውላል። ያላሰበው ጠላት ተነስቶበት ሲጨቃጨቅ ፖሊስ ጣቢያ ውሎ፣ የለም የለም የለም ማልጄ ሱቅ መክፈት ስላለብኝ ጸሎት አልጸልይም፣ ይረፍዳል፣ በሌላ ቀን እጸልያለሁ ሲል እዚያ በኋላ አንዱ ይከሰውና ሱቁ ሶስት ቀን ይዘጋል። ወርም ይዘጋል ማለት ነው። አንድ ብር አምጣ ለቤተ ክርስቲያን ከአስር ብር አንድ ብር ስጥ። የለም የለም፣ ገና ሰርቼ አሁን የምሰራቸው ቤቶች አሉ እነሱ ይጠነቀቁን አንድኛን ቤተ ክርስቲያን እንረዳለሁ ሲል አንድኛውን ተጠቅሎ ይሄዳል ማለት ነው። ወይ ደግሞ አንድ ኩላሊቱ ሁለቱም ኩላሊቱ ተጎድቶ ሁለት ሚሊዮን ሶስት ሚሊዮን ብር ለምኖ የለፋበትን ንብረቱን ሁሉ ጥሎ ወያድግ ተመልከቱ፣ ምንድን ነው ያለ። ተመልከቱ፣ ለባይድ ለማያውቁት ለማያውቀው አጠራቅሞ ይሄዳል። የአመፀኛን ገንዘብ አመፀኛ ይበላዋል ይላሉ አባቶቻችን። እስኪበሉ የአመፀኛን ገንዘብ በሉ? ምን ይበላዋል አመፀኛ ይበላዋል። በቤተ ክርስቲያን በፍትሐ ነገሥት ምን ተብሏል? የአመፀኞችን አምሃ አትቀበሉ ይላል። እንዲሁ ካመጡት እንኳን ምን ይላል ተመልከቱ። ለእሳት በእሳት ይብላው ይላል። ምን ይብላው? ሌባ፣ ዘማዊ፣ ጠንቋይ ቤተክርስቲያን ገንዘብ ሲያመጣ አትቀበሉት እሳት ይብላው፣ ይላል ተቀብላችሁ በእሳት አቃጥሉት። አሁን ብር እየተቀበልን በእሳት ልናቃጥል ነው? አንደኛ በሕገ መንግስት ወንጀል ነው አይደል? ገንዘብ ማቃጠል የሀገሪቱን ገንዘብ። ሁለተኛ ደግሞ በቤተክርስቲያንም ነውር ነው። ምን ማለት ነው? በእሳት አቃጥሉት የተባለ ለነዳያን ስጡት ነው። ከቤተ ክርስቲያን ላማ ለቅዳሴ አታስገቡን፣ ለነዳያን ስጡት ያመፀኛውን። እንዴት ነዳያን ለምን እሳት ተባሉ ሲባል እሳት በልቶ አያመሰግንም ነዳያንም ችግራቸው አያመሰግኑም። አንድ ብር ጣል ሲያደርግላቸው፣ አሁን አንድ ብር ምን ያደርጋል? ዳቦ ይገዛል። ምን አለ ብትጨምሩበት ለፍ ጨምሩበት ይላል ማለት ነው። ተመልከቱ የሰጡትን ማመስገን ሲገባው። ሰውም በእርግጥ ሲሰጥ ዝርዝር ካለው ብቻ ነው የሚሰጠው። እንደው እኮ ይገርመኛል፣ የራሱን በአምሳ ብር በመቶ ብር ግጥም አድርጎ እየበላ ለእሱ ግን ዝርዝር ካለችው ይላልና ይቅርታ ዝርዝር የለኝም ብሎ ይሄዳል። ይሄ ነውር ነው። ከልብ ባለመስጠትን ያጠይቃል። ድሃ የሚጠየቀው ባለማመስገኑ ነው። ሀብታም የሚጠየቀው በንፍገቱ ነው። ድሃ የሰጡትን ተቀብሎ ማመስገን አለበት። እሳት አይመልስም፣ ነዳያንም መልሰው አይመልሱም። የበሉት ተበልቶ ይቀራል። ለነዳያን ሰጡት የተባለ ይሄንን ነው። ስለዚህ ንግድ ማለት ንግድ ማለት ጸሎትና አስራት ነው፣ ምጽዋት ነው። አሁንም ብርድ ነው። አይደለም እንዴ ምጽዋት እንደተዳፈነ ተዳፈነ እሳት ነው ይላሉ። ሰለስቱ ሚቶፍታ ነገስታቸው ባንቀጸ ምጽዋት፣ ምጽዋት እንደተዳፈነ ተዳፈነ እሳት ነው። ብልህ ሴት በገጠር ሴት የተመሰለ ነው። የከተማ ሴት እንኳን ኤሌክትሪክ ነው። በገጠር ሴት ነው ምሳሌው የተመሰለው። ብልህ ሴት ማታ እሳቱን አዳፍናው ትተኛለች። አዳፍና ትተኛና ማለዳ ቸነፈር ይሆናል። በቃ ዝናብ በሙሉ ጥልቅልቅ ሲል ማለዳ ነው ድንች የሚቀቀለው ለሚያርመው ለሚጎለጉለው ለሚያርሰው ሁሉ ማለዳ ሌት ሌት ትነሳና እሳቱን ገለጥ ገለጥ አድርጋ ድንቿን ትቀቅላለች። ተከቀላለች ለሰራተኛው ምግብ ታደራጃለች። ሞኝቱ ደግሞ ምን ታደርጋለች? ደክሞኛል ከገሊት ጭር አለው ሳትልና ለጥ ማታ አራ እንደዚያ ስትል ምን ይሆናል? ማለዳ እልም ያለ ዝናብ እስከ አራት ሰዓት ይሆናል። ጎረቤት ዳሳት እንዳጭር በየት አልፋ እዚህ ሰራተኛው ጦሙን ይውላል ማለት ይሄ ሞኝነት ብልይቱ ግን ምን ታደርጋለች? ማታ ምን ቢደክማት እሳቱን አዳፍናው ትደኝተኛለች። ምድጃ የተባለ የድሃ ሆድ ነው። እሳት የተባለ ምጽዋት ነው። የብርድ ቀን የተባለ ክርስቶስ የሚመጣበት ቀን ነው። ለሚያስቸግረው ሰዓት ማታ ያዳፈናቻትን እሳት አንድ ዳን እንደሞቀቻት ዛሬ በድሃ ሆድ ያዳፈንካት የእንጀራ እሳት ነገ ክርስቶስ ሲመጣ ተገልጣ ትሞቃታለህ፣ ብርሃኗን ትቀበላታለህ። ተርበ ቀደህ ያለበስክ ቆርሰህ ያጎረስክ እንደሆነ መድሃኒ ያለም ነገ ሲመጣ ይሰጥሃል። እሱ ዘያሲ ተወካፊ ነው። በነዳያን አድርጎ አድሮ ይቀበላል።